እችላለሁ እችላለሁ ብለህ አንድ ግጥም ለራስህ ፍጥር ፍጠር። ያለቀስከው ተሸንፈህ ስላልሆነ ያለቀስከው የእንትን የቁጭት እንደሆነ፣ አንተ ግን ማድረግ እንደምችል ለራስህ ግጥም አውጣ። ደስ የሚል ግጥም እንደ ጆክ ለሱ ስፖንሰር እናረጋለን። እኔ 50 ሺህ ብያለሁ። አንድ ልጅ 20 ሺህ እሰጥሃለሁ ብሏል። 70 ሺህ ገባ ማለት ነው። አስገብቷል ሻ ፋሲ አስገብቷል አስገብቻለሁ አስገብቷል እኔ ደግሞ ሀምሳ ሺህ አስገባላ አለው። ሌላ ሀገር ነው ያለው። ጣሁን ደዋውዬ እንዲያስገቡላ አደርጋለሁ። አገር ስለማለሁ። ግን ቆንጆ ነገር ግጥም ስራ ለራስ ሙዲያዝ፣ ለባል ዘራፍለ፣ ደስ የሚለ ሙዲያዝ እና በእሱ ስፖንሰር እንከፍላለን። ከአማረ ደግሞ እንጨምርበታለን ከዚህ እንደወጣህ በስነ ስርዓት እንደምትችል ህዝብ ከጎንህ እንደሆነ በስነ ስርዓት አድርገህ ቪዲዮውን ሥራ። እኛም ቆንጆ ዘፈን ሙዲያዝ፣ ሙዲያዝ ከፈለክ እነሱ ላይ ሙዲያዝባቸው ውስጥ የሚለህን ነገር አድርገው ከፈለክ እራሳቸው ላይ